እግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ ሶስት ከቁጥር ሶስት እስከ አስራ ስምንት ስናነብ ስለተሻረው ስለፊተኛው ክዳን እና ስለተመሰረተው ስለ አዲሱ ክዳን ጳውሎስ በሚገርም ሁኔታ ይዘረዝራል ማለት ነው። ያ የሞት አገልግሎት እንደሆነ ይህ ደግሞ የህይወት አገልግሎት እንደሆነ ያ የኩነኔ አገልግሎት እንደሆነ እና አዲስ ክዳን ደግሞ የጽድቅ አገልግሎት እንደሆነ ያ ደግሞ በመላእክት በኩል የተመሰረተ እንደሆነና። ይሄ ደግሞ በክርስቶስ መካከለኝነት የተመሰረተ እንደሆነ ያ የክዳኑ ወይም የሙሴ ህግ ደግሞ ሀጣትን እንደሚያበዛና ኩነነን እንደሚያበዛ የኩነነ አገልግሎት እንደሆነ ይናገራል ማለት ነው። ያ ደግሞ ለአንድ ሰዎች ብቻ የተሰጠ አገልግሎት ወይም ህግ እንደሆነና ለአንድ ሰዎች ብቻ የተሰጠ እንደሆነና ይህ ደግሞ ለዓለም ሁሉ ወይም አዲስ ክዳንና በአጭሩ ህግና ጸጋ ማለት ነው። ጸጋ ደግሞ ለዓለም ሁሉ ማለት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል የተባለለት እና ህግ ደግሞ ለአስራ ሁለቱ ነገዶች ብቻ በሙሴ በኩል በመላእክት አማካኝነት የተሰጠ የሞት አገልግሎት እንደሆነ፣ የኩነኔ አገልግሎት እንደሆነ፣ የሚያደነዝዝ አገልግሎት እንደሆነ ማንም በስራው እንዲጸድቅ ኃይልን ወይም ብርታት እንዳይኖረው አድርጎ አደንዝዞ የሚያኖር እና የሚኮንን አገልግሎት እንደሆነ ይናገራል ማለት ነው። አዲስ ክዳን ደግሞ በክርስቶስ መታዘዝ ብዙዎቹ ጻድቃን እንደሚሆኑና እንደምንጸርቁ ይናገራል ማለት ነው። ስለዚህ ጳውሎስ ምን እንደምል አንብበን ስለ ጸጋና ስለ ህግ ወም ስለ ሞት አገልግሎት እና ስለ ህይወት አገልግሎት ምን እንደምል እናነባለን ማለት ነው። እኛ ደግሞ ያ ደግሞ በድንጋይ ላይ የተጻፈ አገልግሎት እንደሆነ፣ አዲስ ኪዳን ወም ጸጋ ግን ደግሞ በሰው ልብ ውስጥ የተጻፈ እንደሆነ ይናገራል ማለት ነው። ምንድን ነው ያ በድንጋይ ላይ የተጻፈ በፊደላት የተጻፈ ነገር እንደሆነ ይናገራል። እናንተ በህያው እግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት እንጂ በድንጋም ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጸ ነው ይላል፣ የቆሮንቶስን ሰዎች ማለት ነው። እናንተ እኮ በክርስቶስ በማመናችሁ እኛ በሰበክንላችሁ ወንጌል አምናችሁ ሰው ሁሉ የሚያውቋችሁ እና የሚያነባችሁ በልባችን የተጻፋችሁ መልእክታችን እንደሆናችሁ አታውቁምን? ይላል እናንተም መልክታችን ናችሁ ይላል። ስለዚህ እናንተም አገልጋይ የሆናችሁት እና የተመረጣችሁት አዲስ ክዳን ለመሆን በክርስቶስ ደም በተመሰረተው እና በተሻለው ክዳን ነው። እናንተ የተመረጣችሁት በዛ ላይ እንደ ፊተኛው ክዳን አሮጌና ወራጅ በሆነው በፊተኛው ክዳን ሳይሆን በመንፈስ አዲስ ልደት በመንፈስ እንጂ በቀለም አይደለም። እናንተ አገልጋዮች የሆናችሁ በመንፈስ በልባችን ውስጥ በተጻፈው በልባችን ውስጥ በተጻፈው ሕግ እንጂ የምትተዳደሩት ድንጋይ ላይ በተጻፈው ወይም በፊደል በድንጋይ በተጻፈው ሕግ አይደለም የምትተዳደሩት እያላቸው ነው። በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ይላል። ስለዚህ እኛ ያ የብሉይ ክዳን አሁን ብዙ ሰዎች ብሉይ ክዳን ተሽረዋል፣ ህግ እንደዚህ ሆነዋል ስንል እኛ ህግ አልባ የሆንን ነው የሚመስላቸው አይደለም፣ ህግ አልባ አይደለንም። የፍቅር ህግ የሚባል፣ የመንፈስ ህግ የሚባል፣ የክርስቶስ ህይወት ህግ የሚባል አለ ማለት ነው። በፍቅር ህግ ነው የምንመራው፣ በጸጋ ህግ ነው የምንመራው። ያ ህግ ደግሞ የተጻፈው በልባችን ውስጥ አለ ማለት ነው። በመንፈስ ቅዱስ በኩል በልባችን ፍቅሩን ስላፈሰሰ ይላል ስለዚህ እኛውን እግዚአብሔርን የምንታዘዘውን የተጻፈ ብን ህግ ስላለ ያንን ፈርተን ሳይሆን በውስጣችን በፈሰሶ በክርስቶስ ደም በኩል በክርስቶስ መንፈስ በኩል ማለት ነው። በክርስቶስ ደም ድነን መንፈስ ቅዱስ በኩል ነው። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ ስለዚህ በእሱ ነው የምንመራው። ህግ ደግሞ የተሰጦ በዚህ ምድር ላይ ሰዎቹ እንዴት እንደሚሆኖ እንደሚኖሩ እና ህግ ደግሞ ሀጣት ምን እንደሆነ ለመግለጽ በግዛዊነት ለእስራኤል የተሰጠ ነገር ነው። ጸጋ ግን ብዙዎቹን ለማጽደቅ በክርስቶስ በኩል ለዓለም ሰዎች ሁሉ የተሰጠ ነው ማለት ነው። ስለዚህ ነው የዓለም ሰዎች ሁሉ በክርስቶስ ደም ተሽሯል፣ ተደምስሷል ማለት ነው። የሚያምን ሁሉ ይጸርቃል ማለት ነው። ምክንያቱም ዕዳቸው ስለተከፈለላቸው ያንን ዕዳ ተካፍለዋል። በክርስቶስ እመንና ዳንበት ተብሎ ነው የሚሰበከው እንጂ ትጠፋለህ፣ እሳት ይጠበቅብሃል፣ እንደዚህ ትሆናለህ፣ እንደዚህ ተመድቦብሃል ተብሎ በማስፈራራት አይደለም። ሲሆን ወደ ክርስቶስ የምናመጣው ምክንያቱም እግዚአብሔር አይ በክርስቶስ በኩል ዓለሙን ከራሱ ጋር አስታርቋል ማለት ነው። ካስታረቀ በኋላ ደግሞ በህይወቱ እንድናለን ይላል ጳውሎስ። ስለዚህ ስለ ህግ እየተናገረ ነው ማለት ነው ጳውሎስ ምዕራፍ 3 እስከ 18 ስናነብ ያ በሙሴ በኩል የተሰጠ ህግ የሞት እና የኩነኔ አገልግሎት የተሻረ አገልግሎት ነው በሱ በጣም በሚበልጥ ነገር ክብሩን አቷል ይላል። በክርስቶስ ክብሩን አቷል ወይም በጸጋ ህግ ስፍራን አቷል ማለት ነው። አሁን ደግሞ ያለንበት ጊዜ የጸጋ ዘመን እንጂ የህግ ዘመን አይደለም። በዚህ ምክንያት ጸጋ ማለት ጸጋ ስናስተምር እና ስለ ጸጋ ጸጋ ስንል ህግ አልባ የሆንን ያለ ነው የሚመስላቸው ሰዎች አሉ። ህግ እኮ አለ ማለት ነው። ለምሳሌ ድሮ የሀጣት ባህሮች ነበር። አሁን ደግሞ የክርስቶስ ባህሮች ሆነናል አባት ነው የቀየርነው እንጂ ያ ስራችን ያው ነው ማለት ነው ድሮ የኃጢአት ባሪያ ወይም የዚህ ዓለም ገዢ ባሪያዎች ስለነበርን እሱ እንደፈለገ ይጫወትብን ነበር ማለት ነው አሁን ደግሞ መንፈስ ቅዱስ በውስጣችን በመንፈስ ቅዱስ በኩል እግዚአብሔር በውስጣችን ስላደረ እንደፈለገ በእኛ ውስጥ መፈለግን እና ማድረግን የሚያደርግ እሱ ነው እንጂ እኛ አደለንም ማለት ነው በዛ ልክ ደግሞ ያለ ህግ አይደለም። እኛ ሆን ህግ ወም ሎው ለስ የሚባሉ ሰዎች አይደለንም ማለት ነው። በመንፈስ ቅዱስ ህግ ነው የምንመራ። ምንድን ነው የምለን? ያ ኪዳን ማለት ነው እንኳን ለኛ በክርስቶስ አምነን ለዳንን ሰዎች ለተሰጣቸው ለእስራኤላውያን እንኳን አልበጃቸው ማለት ነው። ጠፍተዋል። ሙሴ እንኳን አልወረስም፣ እንኳን ማውረስና አልወረስም። ምድረ በዳ ላይ ሞቷል ማለት ነው። ህግ ያመጣላቸው ታላቁ የብሉ ኪዳን ነብይ እዛ አልገባም። ወደ ከነዓን አልገባም፣ ምድረ በዳ ላይ ሞቶ ቀርተዋል ይላል መጽሐፉ። ስለዚህ ያ የሞት አገልግሎት ነው። ዘጠና ዘጠኝ ነጥብ ዘጠኝ አምጥተም ዜሮ ተብሎ ነው የሚቆጥርል። ጸጋ ግን በክርስቶስ በኩል አስራ ሁለት ሰዓት ላይ ጀምረ እስከ ማታ ድረስ ብሰራም አስራ አንድ ሰዓት ላይ መተ አንድ ሰዓት ብሰራም አምስት ደቂቃ ብቻ ብሰራም እኩል ነው የሚሰጥ ማለት ነው ጸጋ ማለት ከኛ አስተሳሰብ ከኛ አእምሮ በላይ የሆነ ነገር ነው ማለት ነው። ብዙ ሰዎች ኢየሱስ እኮ ባልታወቀ መንገድ ስለ ጸጋ አስተምሮ አስተምሯል ማለት ነው። ይህ ደግሞ የጸጋ አስተምሮ ጋሃድ የወጣው በጳውሎስ በኩል ቢሆንም ኢየሱስ ግን ከዚህ በኋላ እንደዙ ይሆናል። የእግዚአብሔር መንግስት ለሌላ ሰዎች ተላልፋ ትሰጣለች። እናንተ ፍሬ የሚያደርጉ ሰዎች ትሰጣለች። መንገድ ዳር ላይ ያሉትን ሂዱና ጥሩ የተጠሩቱ ብዙዎች ናቸው የተመረጡቱ ግን የተመረጡ ወይም የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። በክርስቶስ አምኖ እንዲድኑ መጀመሪያ ወንጌል የተሰበከላቸው አይሁዳ አይሁዳውያን ቢሆኑም ቅሉ ነገር ግን እኛ እንደዚህ ሆነናል፣ እንደዚህ እንደዚህ ሆነናል። አንዳንዶቹ ምስት አግብተናል፣ ሙሽሮች ነን። አንዳንዶቹ ደግሞ መሬት ገዝተናል፣ ሌሎቹ ደግሞ እንደዚህ ሆነናል እና ብሎ ምክንያት ተደረደሩና ከዛ ሰዓት ጀምሮ የድግሱ ባለቤት ተቆጣና ምን ሆነ ምን አለ ሂዱና ከመንገድ ዳር ጉንድሾችን በሽተኞችን አካል ስንኩሎችን ሌሎች ብዙ ችግር ያለባቸውን ከመንገድ ዳር ጥሩ ብሏል ያ ነገር የተናገረ ያለው በምሳሌነት ምንድን ነው ኢየሱስ ክርስቶስ አይሁዳውያን እምብስሉት ሲሉት አንቀበልም ብሎ ሪጀክት ሲያደርጉ ጸጋ ወንጌል ለሚባለው ገበም ማለት ነው ወደ ያዛ ስለዚህ በአብርሃም በኩል የተገባልን እንደ አብርሃም አምነን ብቻ የምንጸደቅበት እና አምነን ብቻ የምንዳንበት የጸጋ ወንገድ ለእኛ ተሰበከ ማለት ነው። ሐዋርያት ምዕራፍ 13 የምናገረው ስለዛ ነገር ነው ማለት ነው። እናንተ እምቢ ካላችሁና በራሳችሁ ላይ ከፈረዳችሁ እኛ ወደ አዛብ ዘወር እንላለን ብሏል ጳውሎስ። ከዛ ሰዓት ጀምሮ ምን ሆኑ የክርስቶስ ወንጌል ወደ አሕዛብ ተሰበከ ማለት ነው። መጀመሪያ ላይ ለእናንተ ግን ሊሰበክ ይገባልና ብለዋል ጳውሎስ ይዘግ። ስለዚህ ነገር ስለ ጸጋ ዘመን ስናስተምር ፊተኛው ኪዳን ተሽሯል፣ የማይጠቅም ነው። ህግ እኮ አቅም ስለሌለው፣ ስለደከመ ምንም መስራት ያልቻለውን ወይም ማሰራትም ያልቻለውን እግዚአብሔር አንድያ ልጁን ልኮ አድርጎታል ይላል አለ ሮሜ ስምንት ላይ ስምንት ቁጥር አንድ ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም እያለ ስናገር እንደዛ ይነበር እና፣ ያ ደግሞ ተሽሯዋል ስንል ህግ አልባ ይሆነናል ማለት አይደለም። በመንፈስ ቅዱስ ህግ ነው የምንመራው። ስለዛ ከሆኖ በድንጋይ ላይ የተጻፈ ህግ ስለተሻረ ከሆኑ ኢየሱስ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሎ እኮ፣ እኛ የምንመራው በመንፈስ ቅዱስ አማካኝነት ነው ማለት ነው የምንመራው እንጂ እንደ ብሉይ ኪዳን ሰዎች አድርግ፣ አታድርግ፣ ውጣ፣ ግባ፣ እንደዛ ሁን፣ እንደዚህ አትሁን በመፍቅ አይደለምና ስለዚህ